ተካያችላት ነበር። እና ላካ ታውቃለህ፣ እንደ መጠቀሚያ ነበረ። እኔ የማገኘውን ገንዘብ የኔን ስራ ተጠቅማ እንደዛ ነበር ስታስብ ነበረውእና እኔም ብቻ ሳይሆን ሌሎችም ሰዎች እንደዚህ ከገንዘብ ጋር የተገናኘ ነው ሀሳቡ እና ለገንዘብ ያላት ፍቅር በዚህ ያህል ልክ እንደሆነ አልገባኝም። እኔ ሆኖ ከግማሽ ብር በላይ በቅርብ ጊዜ ለዚህ ፕሮጀክት ብላ ወስዳለች። ያንን ነገር ሳደርግ ግን ካልኩሌት አድርጌ አይደለም ትናንት የነበረን ፍቅርና ብዙ ሀሳቦችን ጥዬ ሳይሆን አሁን ላይ ቆም ብዬ ሳስበው በቃ ያ ሁሉ ነገር የሆኑ ለአካባቢ ሴት አሁንም ብትሆን ሀሳቧ ምንድን ነው? ሰላም፣ ሰላም፣ ሰላም ውድ የአራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችሁ? እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። እውነት ለመናገር አዲስ ቪዲዮ ማለት አልችልም። የራሴ ወዳጅ የራሴ ወንድም የራሴ ስራ ባልደረባ የሆነው ሳሚን መቼስ ታውቁታላችሁ። አዲስ ጎጆ ማለት ነው ትንሽ ከዚህ በፊት ፖስት ያደርገው ነገር ነበረ። አዲስ ጎጆ ዩቲዩብ ላይ ገብታቸው ማየት ትችላላችሁ። ያው ፍቅረኛው እንደከዳችሁ የማየውን ነገር ህይወቱ ላይ እንደሆነ ምናምን ትንሽ ነገር አውርቶ ነበረ እኔም ጉዳዩን በደንብ ለማጣራት ለመጠየቅ ለማገዝ ሞክር ነበረ። እውነት ለመናገር ሳሚንም ላገኘው አልቻልኩም። አሁን ግን አጋጣሚ ሆኖ እሱ ሰፈር አካባቢ ነው የሚገኘው። ና ድንገት ቤት ከሆነ ብዬ ስደውለት፣ አዎ ቤት ነኝ፣ እንዲሁም እኔም ላውራ እፈልጋለሁ፣ ዴቭ እየመጣው ነው ብሎኛል። እሱን እየጠበቅኩ ነው ያለሁት። እውነት ለመናገር እርሱ ሳይመጣ ስትማግጥበት የነበረችው ፍቅረኛዋ እውነት ስትማግጥበት የነበረው ትክክለኛ ቪዲዮ እጄ ላይ ደርሷል። እና እስቲ ይህን ቪዲዮ ከእናንተው ከተመልካቾች ጋር ብናየው ደስ ይለኛል።

የእሷ ልደት ልናከብር ዛሬ ከጓደኞች ቤት ደግሞ ባይገርምም እሷ ቤት ነ እኔ ላይም አንዳንድ ወጪዎች ይጠበቁብኛል። ሩቡኛል እንብላ አንድ ለአንተ አንድ ለእኔ እያልኩኝ ነው

በቃ ገንዘቡ እናስገባልኝ። እሺ እሺ። ወዳላ ያው ታቂላ እኔ ምንት በየት ሄድ ቴድ ስወድቅ ምን ይሙት እና ያልኩህን አስገባልኝ። እሺ

በቃ ማታ እንገናኛለን ነው። በጣም ጣፋስ ጊዜ የማሳልፈልን። እሺ እሺ፣ በቃ በይ

አለው እግዚአብሔር መስገን። እንዴ ነ አየሩ? ነው እንኳን አደረሰ። እንኳን አብሮ አደረሰ። አዲስ አበባ ሰል አዲስ አበባ መስገን ኦልሞስት ለቤትም እንደነበርክ ከቤትም እንደወጣ በጣም አክብረኝ ስለወጣ ምንም ለማንም ሰው እንኳን አደረሳችሁ። ኦኬ ከበዓል ዋዜማ ላይ ትንሽ ያው የተፈጠረ ነገር ነበረና በሱ ምክንያት ብዙ ነገሮች ስለተበላሻሹ በዓል እንኳን በስነስርዓት አላከበርኩም። ግን እግዚአብሔር ይመስገን ብዙ ሰዎች ሰው እየመጡ ነው፣ ጓደኞች፣ የማውቃቸው ሰዎች በጣም ብዙ ሰው እየደወለ ነው ምናምንና ይህን ያለ ሰዎች ስለኝ ያስባሉ እንዴ ብዬ እንዳስብ ነው ያገኝ። እግዚአብሔር ይመስገን እንግዲህ። አዎ ሳምዬ፣ አንዳንዴ ሁኔታዎች አሉ እንዴት ነው ያስለመትከን ነገር አለና አንዳንድ ሰው ደግሞ ፈልጎ አይደለም እንደዚህ ነገር ሀፕን ሲያደርግብህ የሆነ ሁኔታዎች ከባድ ነው የሚሆኑት። እና ኢትስ ኦኬ እግዚአብሔር ይመስገን ዋናው እኔ እናንተ አሁን እዚህ በጤና ቁጭ ብለን ማውራታችን መቻላችን ነው። እና አይዞ አይዞ። እውነት ለመናገር ያው ጉዳዩን አንተም አንስተህልኛል ከበዓል ማግስት የተፈጠረ ነገር ነበር ሀፕን ያደረገው ከበዓል ዋዜማ ላይ እና ኦልሞስት የለከካቸውን ቪዲዮዎች ነበሩ ከነዳኒ የሆነ ይመስለኛል አይቲንክ ፍቅረኛ እንዳለህ እናውቃለን ወይ ደግሞ ግን ይህን ያህል ሚዲያ ላይ ማውጣት ይህን ያህል ሚዲያ ላይ ዲቴል ነገር አቶች መናገር አልፈልግም። ብዙ ጊዜ ያለው ፕራይቬሲ ነው ብዙ ህይወት ላይ ፍ ፕራይቬሲ ነው። ይበልጥ ደግሞ የፍቅር ህይወት ላይ ፕራይቬሲ አድርገው ነበር ጉዳዩ ሞች ለመናገር እና ያ ፕራይቬሲ የሆነ ነገር አሁን ከነዳኒ ጋር ደግሞ ያን ነገር ሳይ እኔ ድንግጥ አልኩ። ስለ ያየነው ነገር ሁላችንም እንደምናውቀው ነው ከባድ ነገር ነው ከካሜራ ጀርባ ከተለያዩ ሰዎች ጋር ፍቅረኛ አችት እንደምታደርግ ወይ ደግሞ እንደምታወራ የተለያዩ ቪዲዮዎች፣ ፎቶዎች እንደደረሱ አይነት ነገር ነው የሰማነው እና በጣም ላይምሮም አንተ ላለህበት አሁን ሁኔታም ሳይህ በጣም ተጎድተሃል እና ፍቅረኛ ብለህ ያመንካት ሰው በዚህ ልኩህ የሆነ ነገር ሚስ ስታደርግብህ በጣም ያሳዝናል። ሁላችንም እንደምናውቀው ከባድ ነገር ነው ነው እውነት ለመላወገን በሰዓቱ ለማውራት ለመጠየቅ ለመቅረብ ሞክሬ ነበር፣ ግን ይሄ እንዴት ነው የሆነ ነገር ራፕን ሲያደርግብህ ብዙ ሰው እንዴ ለምን ምናምን ሲልህ ይበልጥ ያን ጉዳይ እያሰብከው ትጨነቃለህ ብዬ ስላሰብኩ ታይም ሰጠውና አሁን በዚህ የሆነች ስራ ነበረች እያለፍኩ ቤትም እዚያ አካባቢ እንደሆነ ስለማቅ ለምን አላወራሁም ምናምን ብዬ ነው የመጣሁት። እና ያው እውነት ለመናገር ጥሩ ነገር አይደለም የተፈጸመብህ፣ በጣም ከባድ ነገር ነው። እና ያው ትንሽ ደግሞ ብናወራ በጣም ደስተኛ ስለሆንኩ ነው፣ ደስ ይለኛል። እኔም ባይ ዘ ወይ ይህ ጉዳይ ይፋ እንዲወጣ የፈለጉ ስለምንድን ነው? አንዳንዴ ያው አንተን ታውቋለህ እዚህ ስራ ላይ በጣም ብዙ ሰዎች ጋር ትሄድ እና የሰዎችን ገመና የሰዎችን ጉድ ተቀብለህ እንደ ራስ አድርገህ ትሰራለህ እና አንዳንዴ በአንተ ደግሞ ሲፈጠር እንደዚህ አይነት ነገር የራስህን ደብቀ የሰዎች መስራት የለብህም ልክ ነው ልክ ነው እኔም ጋር የተፈጠረው ነገር እንደዛ መሆኑ ሳቅ አስብ ያለው ይሄ ነገር እውነት ላውጠው አላውጠው በጣም ግራ ተጋብቼ ነበር ከዛ ግን በቃ መውጣት አለበት ይሄ ነገር ቢያንስ ሰዎች ማስተማር አለበት። እኛ የሚማገጡ ሰዎችን፣ ትዳራቸው ላይ ችግር ያለባቸው ሰዎችን እያፈላለግን ለመርዳት ለማገዝ ጥረት አድርገን እናውቃለን ብዙ ጊዜ እና እኛ ጋርም ደግሞ እንደዚህ ተጠቂዎች ሆነን ደግሞ ስንገኝ ደግሞ አስበው፣ ምን ያህል ነው ከባድ ነው እና እንደምናስበው አለ አንዳንዴ ታውቃለህ፣ እንደዚህ ንኬቶች ብዙ ጊዜ ገጥሞኛል እና ቦታው ላይ ሆነን ተው ረፉ ለመገላገል ስንሞክር ለማስታወቅ ስንሞክር ቅል አልነበረም ታውቃለህ። ስሜቱን ሆን አግኝቸዋለሁ። አሁን ልቡ የተሰበረ ሰው የተከዳ ሰው ሳይ አቋለሁ። በቃ ስሜቱን ፊሊንጉ በደብ ምን ይገባኝ። በቃ እኔ ይሄ ነገር ከተፈጠረ በኋላ ለመልካም ነገር ለምን አልጠቀመውም? የኒ ምን ተጎዳ? የብዙ ሰዎች የተጎዳ ነው። ስለዚህ ይፋ መጣት አለበት ብዬ ነበረ። ያ ቪዲዮ እንድለቀቅ ያደረኩት ለለት ቀን አጋጣሚ የተፈጠረ ቪዲዮ ይተዋል። ከዛ ግን ምን ተፈጠረ? ቪዲዮ ከተለቀቀ በኋላ በጣም ብዙ ሰዎች ነው የሚደውሉልኝ። እውነት ለመናገር በጣም በጣም የእግዚአብሔር ታላቅነት ያየሁበት ነገር ነው። ምክንያቱም ከተለያዩ አለም ሀገራት ስልክ የተደወለልኝ ብዙ ሰዎች ከጎነነን ያሉኝ ሰዎች አሉ። ምናልባት በቅርቡ ደግሞ አዲስ ነገርም ሊኖር ይችላል። ወደ ህይወት የሚገባ ነገር ሳይኖር አይቀርም። እቺን በተለይ የበዓል ቀን ምናምን የነበረው ነገር ቀድሞ ሰዎች ያወቁ ስለነበሩ ከእነሱ ጋር በስልክ እያወራሁ ነው የቆየሁት እና ለመልካም ነው ሁሉ ነገር የሆነው ለመልካም ነው ብዬ ነው የማስበው። እግዚአብሔር ይመስገን ይህን ያህል ተጎድቼ አዝኜ ምናምን ወድቄ ሳይሆን በቃ ያው የተወሰነ ነገር ሀፕን አድርጓል። ያን ነገር ግን ሳልፈው ከሰዎች ጋር ብቼን አይደለሁም፣ ከሰዎች ጋር አልፈነዋል። እግዚአብሔር ይመስገን። እኔ በጣም ደስ ይላል። ስለ አንዳንድ ነገራቶች ላይፍ ላይ ሀፕል የሚያደርጉት ለበጎ ነው። እግዚአብሔር ደግሞ የሆነ ነገር ይሰጥና የሆነ ነገር ሲነሳ ደግሞ የተሻለ ነገር ላይ ያመጣል ነውና፣ ኦልሞስት የእውነት ለመናገር የኢትዮጵያን ህዝብ እንዳለ በአለም ሀገራታት ሁሉ ያሉ ኢትዮጵያውያን ህዝቦችን ፍቅር ው እኔም ተናግሬ አልጨረሰውም። ስለ እኔ እናንተ የምንሰራቸው ስራዎች ደግሞ አሁን አንድ አይነት ናቸው። የሰው ህይወት ህይወታችን ነው፣ የሰው ገበና ገበናችን ነው ብለን ነው ብዙ ነገር እያደረገን ያለ ነው እና ለእኔም ቪዲዮ ስር የሚደርሱ ኮሜንቶች የሚያስቀምጡልኝ ነገር አይዞ፣ ከጎን ነኝ፣ እንደዚህ ብታረግ፣ እኔ ጠበቃ አለው፣ እኔ ፖሊስ አለው። በጣም ብዙ ሰው ነው ከጎን ያለ እውነት ለመናገር ነው። በዚያው አጋጣሚ እጅግ በጣም የኢትዮጵያ ህዝብ እጅግ በጣም ልናመሰግናቸው እንፈልጋለን። ው አንዳንዴ ይኸው ነገር ሀፕን ሲያደርግብህ ከባድ ነው። ስለ አሁን እኔም ስራው ላይ አውቋለሁ። እና ይሄ ነገር ባይደርስብኝም የሆነ ሰው ተው እረፉ፣ አትጣሉ ምናምን ማለት ቀላል ነገር አይደለም። ላይፍ ላይ ፕን አድርጎ ስታየው ከባድ ነው፣ በሰቱ መወሰን። ቢኮዝ ብዙ ነገር ነው የምታስበው። ብዙ ፊሊንግ እንደነበረ አውቃለሁ። እና ያው ተመስገን ብሎ ማለፍ። አንዳንዴ እግዚአብሔርም አይኑን መውጋት ይሆንብናል። ሙሉ ጤነኛ ነን ው እግዚአብሔር ለአንተ ስለማንተን ለአንተ ህይወት ስለማትገባ ይሆናል የወሰደልህና ያው ፍቃደኛ ከሆንክና ትንሽ ጊዜ ካለ ስለ እሷ ብናወራት ትንሽ ደስ ይለኛል። አዎ እንደ ሌሎቹ ኬዞች ለምሳሌ አሁን ሌላ ኬዝ ብናገኝ ዲቴል እንገባለን፣ አይደለ ማናቸው፣ ምንድን ናቸው የሚለው ነገር። የእኔ ግን አጋጣሚ ነው እና ብዙ ሰዎች ያቺን ቅጽበት ነው ያዩት። እሷ ከሌላ ሰው ጋር ስታወራ፣ ስትማግጥብኝ የሚያሳይ ነገር ነው ያዩት እንጂ ከጀርባ ብዙ ታሪክ አለው። የኔና እሷ የተገናኘነው ሰርግ ላይ ነበረ። አጋጣሚ ዳኔ ቪዲዮ ላይ ቀርጾት ነበረ፣ ግን ትንሽ ኤዲቲንግ ላይ የሆነ ነገር ተበላሽቶበት እንትን አለም እና ሳርግ ላይ ነበረ የተዋወቅ ነው። እሷ ዲኮርት ትሰራ ነበረ ቦታው ላይ እኔ የማቃቸው ሰዎች እሷ የምታቃቸው ሰዎች ነበሩና በዛ ነው የተግባባ ነው። እሷ ናት መታ ያናገረችኝ። ከዛ ተግባባን እያለ እያለ እያለ ብስ አመት ከስምንት ወር ያል ቆየን እና ጠንካራ ሰው ናት። አሏሽም ብዙ ስራ የምትሰራ ሴት ነች። ኮሚኒኬሽኗ በጣም ደስ ይላል። እኔ ደግሞ ምንድን ነው ያው ስራና ህይወት ሌላ ነው የተለያየ ነው ብዬ ደግሞ ማስበ እኔ እዚህ ጋር የምሰራውን ስራ የራስ ህይወት ውስጥ ገብቼ ደግሞ መጠራጠር ሰውን መሰለል አልፈልግም። እና ምናልባት እንደዛ ባደረግ ቀድሜ ላቅ የምችልባቸው ነገሮች ሊኖሩ ይችላል። ያኔ በደመ ነፍሴ እግዚአብሔር እንግዲህ የሰጠኝ ነገር ነው። ጥሩ ተግባቦት ነበረ፣ እንዋደድ ነበረ። ብቻ ብዙ ነገር አሳልፈን አለ። ነገር ግን ያው እንደገባይን ከሆነ እንግዲህ ስልኩ ላይም ስታይ እንደነበረው አንድ ግለሰብ አለ ቴዲ የሚባለው ከዛ በኋላ ማንነቱ ለማወቅ ምናምን ነገር ጥረት አድርገናል አስፈላጊ ስላልሆነ ነገር ግን ቪዲዮ መስራት ከጀመረ ና ይቀር ይህ ነገር እስከ ጥግ ነው መሄድ ያለብንያስብ ያለው ና የሚገርመህ እሷ በጣም ቅዷም ሀሳቧም ትንሽ ወጥ ያለ ነው ያሰበችበት መንገድ እኔ አጋጣሚ ዲኮር ስትሰራ ለእሱ ማስፋፊያ የተወሰነ ሰዓት ልሰጥ ይችላት ነበርና ቦሌ አካባቢ ቢሮ ኦልሞስት ተከራይቼላት ነበር። እና ላካ ታውቃለህ፣ እንደ መጠቀሚያ ነበረ። እኔ የማገኘውን ገንዘብ የኔን ስራ ተጠቅማ እንደዛ ነበር ስታስብ የነበረው። እና እኔም ብቻ ሳይሆን ሌሎችም ሰዎች እንደዚህ ከገንዘብ ጋር የተገናኘ ነው ሀሳቡ። እና ለገንዘብ ያላት ፍቅር በዚህ ያህል ልክ እንደሆነ አልገባኝም። እኔ ላሽም ኦልሞስት ከግማሽ ሚሊዮን ብር በላይ በቅርብ ጊዜ ለዚህ ፕሮጀክት ብላ ወስዳለች ከእኔ ማለት ነው ያንን ነገር ሳደርግ ግን ካልኩሌት አደርግህ አይደለም። ትናንት የነበረንን ፍቅርና ብዙ ሀሳቦችን ጥዬ ሳይሆን አሁን ላይ ቆም ብዬ ሳስበው በቃ ያ ሁሉ ነገር የሆኑ ለአካባቢ ምርት እቺ ሴት አሁንም ብትሆን ሀሳቧ ምንድን ነው? ይሄን ነገር ይቅር በልኝና በቃ እንቀጥል እምትለውና ከሱም በላይ ደግሞ ከእነሱ ከእሷ ጋር ደግሞ የነበሩ ወንዶች አሉ። አሁንም ልክ እንደ ገንዘብ ሶርስ አድርጋ የምትጠቀሟቸው ሰዎችና እነሱም እኔም ጋር የሆነ ነገር ለማድረግ እያሰቡ ነው መሰለኝ፣ አላቅም። እሱም በጊዜ ሂደት የምናየው ይሆናል። ግን እግዚአብሔር ይመስገን አዲስ ሆነ አመት ቺ 2018 የነበረብኝን እንዳለ መጥፎ ነገር ቆሻሻ ነገሮች ሁሉ ጥዬ የገባሁበት ነው። 2017 ላይ ብዙ ነገር ገጥሞኛል። ባለፈውም እንግዲህ ያቺ ጠንቋይ ጋር የተፈጠረ ኬዝ ነበረ ታቃላችሁ። እና አሁንም እንግዲህ የራሴ ህይወት ውስጥ ትዳሬ ውስጥ ደግሞ ያለች ሴት አለች ፍቅረኛ የነበረች እሷም ወጣች እግዚአብሔር ይመስገን ሁሉ ነገር የሆነው ተመስገን ነው ነው በጣም ከባድ ነገር ነው የነገርከኝና እውነት ለመናገር እኔ እንደዚህ አይነት ዲቴል ነገራቶች ጠልቄ ማላወቅኩ ስለ አሁን እንዳልከኝ ነው የቪዲዮ መሰራቱ ካልቀረ ስለዚህ ሴት ዲቴል ነገር ማወቅ ስለሚገባ ነው እና ጉዳዩን ከጀመርከው አይቀር አንዳንድ ጥያቄዎች ብጠይቀህ ደስ ይለኛል ምንድን ነው እች ሴት ኦልሞስት ህይወት ላይ ገብታለች ብዙ ነገር እንዳሳልፋችሁ ይሄን ገንዘብ እንደወሰደች ብዙ ነገር ሚስ እንዳደረጋችሁ ምናምን ነግረኛል። የሆነ አንዳንድ የምታይባቸው ነገራቶች አልነበሩም? ስለ አንድ ላይ ትገናኙ ነበር፣ ትውሉ ነበር። ብዙ ነገር አሳልፋ ኦልሞስት ህይወት ብለ ያስካት ሴት ናት እና እንዴት ነው የሆነ የሚያስጠረጥር ነገር አታሳየህም ነበር? ላይፍ ላይ እያለች ያው የፍቅር ግንኙነት ስትሆን ወደና ፈቅደ የምታደርገው ነገር ነው ብዬ አስባል። እና እኔ በነጻነት ነው ያደግሁት። ማንንም ሰው መቆጣጠር የሚፈልግ ሰው አይደለሁም። በማየው ነገር አምናለው፣ በምናወረው ነገር አምናለው። እና ሆን ብዬ ነገሮችን ስላላስተዋልኩ ነው መሰለኝ፣ ምንም የተለየ ነገር የለም። ምናልባት የእሷ የማስመሰል ጥበብ ሊሆን ይችላል እንጂ እኔ ለምሳሌ አሁን ከኔ ጋር ሆና ስልክ ልታዋ ትችላለች፣ ግን ስለዛ ስልክ ግድ ሰቶኝ አያውቅም። ምክንያቱም የስራ ሰው ነች። በጣም ብዙ ሰው ታገኛለች፣ ብዙ ባለሀብቶችን ታገኛለች እና ማነው ምንድን ነው የሚሉ ነገሮችን ማንሳት እኔ ካራክተር አይደለም። እኔ የምጠራጠር ሰው፣ ሰዎችን የምቆጣጠር ሰው አይደለም። ሰው ከሌላ ጋር የሚሆነው ወዶና ፈቅዶ ነው። ትንሽ ከደበረው ቢነግረኝ ወይ ደግሞ ማስተካከል ያለብኝ ነገር ካለ ማስተካከል ደስ ይለኛል እንጂ በሰዓቱ ምንም የተመለከትኩት ነገር የለም ያየሁት ነገር የለም። እርግጥ ነው ኢንተርቪው ላይም ካየኸው ከእሷ ጋር ስናወራ አሁን ላይ የማግባት ፕላን የለኝም። በሰዓቱ ማለት ከእሷ ጋር በነበረ ኮሚኒኬሽን ቶሎ መጋባት አልፈልግም ነበረ። መስራት እፈልጋለው፣ እሷም መስራት ትፈልጋለች። ባለን ነገር ለመቀጠል ነበረ ሀሳባችን። ምናልባት የገንዘብ ፍቅሯ በጣም ከፍ ስላለ ከብዙ ሰዎች ጋር እንደዚህ ነገር እንደጀመረች ነው ከቪዲዮ ማየት የተረዳሁት ማለት ነው። በጣም ብዙ ነገር ነው ሀፕን ያደረገው እየተረዳሁ ነው። እና ኢትስ ኦኬ አትጨነቀ ለመካም ነው ለማለት እወዳለሁ። ገንዘብም ምንም ቁስም ምንም ይጠፋል። ዋናው እኛ ጤናውን መገኘት አንተ ምንም አለመሆን መሆን ነው። ኦልሞስት በሰዓቱ ቴዲ ከሚባል ግለሰብ ጋር እንደሆነ ይሄ ነገር ምናምን አውቀናል። ከቴዲ ሌላ ደግሞ ብዙ አይነት ወንዶች እንደምታወራ ወይ ደግሞ እንዳንተ አይነት ብዙ አይነት ወንዶች እየተጠቀመች ገንዘብ እንደምትወስድም ብዙ ነገር ሰዎች አሉ፣ ቋሚ የሚባሉ ሰዎች አሉ። እኔ አሁን መሰለህ ኬዝ ቢሆን ያንን ኬዝ የዢዮ እስከ ጥግ ድረስ ይሄድና ከዛ ያንን ሰው አዋርዶ ያንን ሰው የወሰደው ነገር አስመልሼ ከዛ ቢያንስ የተበደለውን ሰው ለመካስ እሞክራለሁ። አሁን የተበደልኩት ነኝና እኔ ደግሞ በቃ ያለፉ ይለፍ ማለት ነው ምፈልገው። እሷ ጋር መሯሯጥ አልፈልግም። እንደዚህ አረገችኝ፣ እንደዚህ አረገችኝ ማለት አልፈልግም። ና በርግጥ እሷ ብዙን ያሰበችው በእልህ ይህን አረጋለው እንደዚህ አደርጋለው የሚሉ ሀሳቦች አሉባት። ያ ከኔ አላማና ከኔ ሀሳብ ጋር የሚገናኝ ነገር አለ ስለዚህ እንግዲህ እንግዲህ የተፈጠረው ነገር ዋጭዎች ነው። አዎ፣ በጣም ብዙ ነገር ነው የሚሰራው፣ ደስ የማይል ነገር ነው የተፈጠረው እና የሆነ ነገር አይምሮ ላይ ይመጣልኝ። ሳሚዬ ምን መሰለ፣ አሁንም እቺ ሴት በእንደዚህ አይነት ላይፍ፣ በእንደዚህ አይነት ህይወት ህይወቷን መቀጠል የለባትም ብዬ አመንኩ። ስለ ይሄ ነገር አብ ከደረገ በኋላ ኦልሞስት እንደ ኖርማል ነገርም እንድታየው አልፈለግኩም። እሷ ነው ብለህ አንተ ተጎዳ፣ ይህ ነገር ተፈጠረ። የትሶኬ በቃ ለበጎ ነው ብለን የሚታለፍ ጉዳይ መሆን የለበትም። ቢኮዝ እንዳንተ አይነት ብዙ ምስኪኖች፣ እንዳንተ አይነት ቋሚ የምንላቸው ባለሀብት ቢሆኑም ማንም ባለሀብት እኮ ገንዘቡን ሰርቶ ለፍቶ ነው የሚያገኘው። ስለዚህ ገንዘቡ መባከን የለበትም ብዬ አስብኩና እቺ ሴት የምታወራቸውን ሰዎች ተከታትለል በኔ መገዛ፣ አሁን ኦልሞስት ስራም ለመጀመርም ከባድ እንደምትወርድ በጣም ይገባኛል። እና እነዚህ ሰዎችም አግኝተን ያንተን ቪዲዮ አሳይተን ማቶን ሰው እንደሆነች እሷን በደንብ ለማዋረድ ስራዋ ልክ እንዳልሆነ ለማስተማር ብንሞክርስ ሞክርስ ወይ ወይ፣ እንደዛ እንኳን ማድረግ አልፈልግም። አታችመንቱ ከኔ ጋ ነው ያለው ግንኙነቱ፣ ና ወደዛ እንዲሄድ አልፈልግም። ግን እሷ ልታረጋቸው የምትችላቸው ነገሮች ይኖራሉ ብዬ አስባለሁ። ምናልባት እሷ ወደ እኔ ከመጣችና መጥፎ ነገር ካሰበች እኔ ማድረግ ያለብኝ ነገር አደርጋለሁ እንጂ ኔ ሆን ብዬ በሷ ሕይወት ውስጥ ያሉ ጉዳዮች የኔ ጉዳዮች አይደሉም ብዬ አስባለሁ። ስለዚህ ኦኬ፣ ይሁን። አዎ፣ ለእግዚአብሔር ሰጠ ነው። አዲስ አመት ነው ነገርኩ። ያን ቪዲዮ ከለቀኩኝ በኋላ በጣም ብዙ ሰዎች መጡ። በሕይወቴ ብዙ ሰዎችን እያወራሁ ነው ማለቴ በተለይ እውነት ለመናገር አረብ ሀገራት ላይ ያሉ ሴቶች ሁሉም በቃ በጣም ነው ማመሰግናቸው እየደወሉ ኮመንት ላይ በተለይ እየደወሉ፣ ያው በጣም ብዙ ሰዎች አሉ። እግዚአብሔር ከፈቀደ ደግሞ ምናልባት የተሰበረ ልቤን የምትጠግን ሴት ሳትመጣ ቃ እውነት ለመናገር እና እሱ ላይ ስንደርስ እናያለን። ለማንኛውም እግዚአብሔር ያውቃል ሁሉንም ነገር ለፈጣሪ መተው ደስ ይላል እንዳልከኝ። እና ምን ልልህ ነው፣ ይሄ ነገር አፕን ካደረገ በኋላ ይህን ቪዲዮ ወደ ተመካሹ ከደረስኩ በኋላ መቼስ ባለቤት እንደምታየው እርግጥ ነው ባለቤትህ ማለትም ፍቅረኛ ብላ ያስካት ሴት ይህን ነገር እንደምታየው እንደምት እንደምትል እርግጥ ነው። እና ስልክ ሌላ ሊሆን ይችላል በጓደኞቿ ሊሆን ይችላል በተለያዩ ሰዎች ሊሆን ይችላል። ምን ብለህ ነበር ይቅርታ ወይስ ምንድ ነው? በጣም ብዙ ነገሮች አሉ። አሁን በቅርቡ ቪዲዮ ለቃለሁኝ። ብዙ ነገሮች እያደረገች ነው የእሷ ነገር ብዙም የሚያስብ ነገር አለ እንጂ ለጤና ምን የሚያሰጋ ነገር አይደለም። ለጊዜው የለም። የአዲስ ህይወት ካለ እንግዲህ እሺ። እንግዲህ በቻልኩ አቅም ያው ብዙ ነገር አልፋል፣ ብዙ ነገር እንትን ብላል። ለማንኛውም በተቻለው ነገር ሁሉ ሁሌ ከጎን ነው። ስለጠየከ እያመሰግናለሁ። አብሽር፣ አብሽር፣ በቃ እናወራለን። መልካም በዓል። ስለ ቸኮልኩ ነው።